ባለቤትን ሁለት ሺ ዘጠኝ ላይ ፕሮፖዝ አድርገን በሁለት ሺ አስር እንዳገባ አውቃለሁ። እና እውነት ለመናገር እሷን በላገኝ ትምህርቱን የሚጨርሰው አይመስለኝም ነበር። ስንገባ ጎናችን አንድ ሰካራም ነበር። አየን አየን ነው አንቺን ይሆን አንተን፣ አዳም ብያለሁ ሁን በኋላ ተጋብታችኋል። ደሞዝ ነበረ ማለት እቤት የምንሰራው ይከፈለ ነበር። ካለብዚ ያሰሩ መስፈርቶ የነበሩ ነገሮች ልክ የአንቺ ሰው ከሆነ ለአንቺ ሁሉ ነገር ያሰውነ አንደኛ የሚሆነች ሞናኒዛ ጉዳይ አይደለም። ከዛ በኋላ ምኗን የወደድከው ስትባል ለመናገር ይከብዳል። በቃ ድጃት አለ። በቲክቶክ በደንብ እናቀሃለን። አንድ ሚሊየን ፎሎሮች አሉት። ኮቪድ ከወጣ በኋላ ደግሞ እኔም ወደዚህ የመግባት እድሉ መጣ። ከዛ ህይወታችን እዛ ተመሰረተ ሶሻል ሚዲያ ላይ። ለባለቤቴ ምን አድርገናል? በየወሩ ደብዳቤ ጽፍላት ነበር ማርያም ለት በሀያ አንድ ሁሉ ደብዳቤ ያላት ልጆቼ ላይ የእውነት ለመናገር በጣም ክሬዲት እሷን የሚገባት። ልብህን ይነካክ ወይም ደግሞ በጣም ያስቀረመ ታሪክ የትኛው ነበር? ሚስትየውን እየደፈራት ቪዲዮ ቀርጾ ከዛም ደግሞ ሱ ገንዘብ አምጪ እንቅልፍ ኪኒን እንደዛ ነገር አድርጉ። አቅም ኖሮች፣ ውሳኔዎች ራስን የሚወስን ብትችል ሁሉ ስቅላት ይስክላት ወይሞት ወይ መረሻና የተወሰነ የምትወስኝባቸው አንዳንድ ግለሰቦች አሉ። ሰላም ጤና ይስጥልኝ እንዴት ናችሁ? ብሩክ ዚቲ ነኝ በመልሕቅ ቲዩብ ላይ ቀርበን የተለያዩ ቤተሰባዊ እንዲሁም የሶሻል ሚዲያ የግል የህይወት ታሪኮችን አጋርቻለሁ። ነገ በስምንት ሰዓት ጠብቁ። ብሩክ ዚቲ ነኝ ቸር ቆዩልኝ።